የኒውክሌር ቴክኖሎጂ ላይ ትኩረትን ወዳደረገው የአጀንዳ ዘገባዎቻችን አለፈን የኒውክሌር ኢነርጂን ለኃይል ማመንጫነትና ለተለያዩ የልማት ስራዎች መዋል የተጀመረው እንደ አውሮፓውያን አቆጣጠር በ1950 ዓ.ም ነው። በበርካታ የዓለም ሀገራት የኤሌክትሪክ ኃይላቸውን የሚያገኙት ከኒውክሌር ኢነርጂ ነው። ኢትዮጵያም የኒውክሌር ኢነርጂን ለሰላማዊ ዓላማ ለመጠቀም የሚያስችላትን እንቅስቃሴዎች እያደረገች ትገኛለች። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ሊያጋራን ሪፖርተራችን ካሳው መንጌ በቀጥታ ከዚህ ስቱዲዮ ተጨማሪ መረጃ የሚያጋራን ይሆናል። እንደምናልክ ካስሽ። እንደምናልሽ ሶሊ። ደህና ነኝ። እንግዲህ ዛሬ የኒውክሌር ኃይል ላይ ትኩረቱን አድርጓል አጀንዳችን። እስኪ ኢትዮጵያም እንግዲህ እንቅስቃሴ እያደረገች ነው ቀደም ብዬ እንደተናገርኩት ማለት ነው፣ ይህንን የኒውክሊየር ኢነርጂ ለመጠቀም። እስቲ ግን በአጠቃላይ ይህንን የኒውክሊየር ኢነርጂ መጠቀም ያለውን ጠቀሜታና ሀገራትስ በምን መልኩ እየተጠቀሙት ነው የሚለውን ደግሞ ከአንተ እንጋራ። መልካም፣ አመሰግናለሁ። እንግዲህ የኒውክሊየር ኢነርጂ አንችም ቀደም ሲል እንደገለጽሽው በተለይ በዓለም ሀገራት ላይ በታሪክ አጋጣሚ የኒውክሌር ኢነርጂ ከዚህ በፊት ሲጠቀሙበት የነበረው ለጦር መሳሪያነት አገልግሎት ለመዋል ነበር። ነገር ግን በተለይ ከሁለተኛው የዓለም ጦርነት ማብቂያ በኋላ በ1950ዎቹ እንደ አውሮፓውያን አቆጣጠር ማለት ነው ሀገራት የኒውክሌር ኢነርጂ ለሰላማዊ መንገድ ወይም ደግሞ ለኤሌክትሪክ ኃይል ማመንጫነትና ለተለያዩ ተግባራት ይጠቀሙበታል ማለት ነው። እንግዲህ ኒውክሌር ስንል ምን ማለት ነው የሚለውን ሀሳብ ለማንሳት ኒውክሊየስ ውስጥ የሚወጣ ጉልበት ወይም ኃይል ማለት ነው። ይህ ጉልበት ወይም ኃይል ደግሞ ለተለያዩ የኤሌክትሪክ ፓወር ለማመንጨትና ለኢንዱስትሪዎች እንዲሁም የተለያዩ ልማቶችን ለማከናወን የሚጠቀም ኃይል ወይም ደግሞ ኢነርጂ ነው ማለት ነው። የመጀመሪያው ሰላማዊ የኒውክሌር ኃይልን መጠቀም የተጀመረው ቀደም ሲል እንደገለጽኩት በ 1950 ዎቹ እንደ አውሮፓያን አቆጣጠር ነው ማለት ነው። ከ30 በላይ የሚሆኑ የዓለም ሀገራት የኒውክሌር ፕላንትን ገንብተዋል። ከ31 በላይ የሚሆኑ ሀገራት ደግሞ የኤሌክትሪክ ኃይላቸውን ከዚህ ከኒውክሌር ኢነርጂ ነው የሚያገኙት ማለት ነው ከዘጠኝ በመቶ ወይም ደግሞ በዓለም አጠቃላይ ካለው ኤሌክትሪክ ፍሰት ዘጠኝ በመቶ የሚሆነው የኤሌክትሪክ ኃይል የሚመነጨው ከዚህ ከኒውክሌር ኢነርጂ መሆኑን መረጃዎች ያሳያሉ። ከሀምሳ በላይ ሀገራት ደግሞ የኒውክሌር ኢነርጂን ለኤሌክትሪክ ፓወርነት የሚጠቀሙ ሀገራት ናቸው ማለት ነው። ከዛ ባለፈ የኒውክሌር ኢነርጂን በስፋት የሚጠቀሙ ሀገራት እነማን ናቸው የሚለውን ስናይ አሜሪካ በስፋት የሚጠቀመ ሀገር ናት። ፈረንሳይ፣ ቻይና፣ ሩሲያ፣ ደቡብ ኮሪያ፣ ካናዳ ዩክሬን፣ ጀርመን በስፋት የሚጠቀሙ ሀገራት ናቸው። ለአብነት ያክል ፈረንሳይን ብናነሳ ሰባ በመቶ የሚሆነውን የኤሌክትሪክ ሀይሏን የምታገኙ ከኒውክሌር ኢነርጂ መሆኑን መረጃዎች ያሳያሉ። ኢትዮጵያም እንግዲህ በዚህ ዘርፍ ተቋዳሽ ለመሆን የተለያዩ እንቅስቃሴዎችን እያደረገች ነው የምትገኘው። አለም አሁን ጫፍ ላይ የደረሰበት የቴክኖሎጂን ሀሳብ ተጠቅማ በተለይም ደግሞ አጠቃላይ የሀገሪቱን እድገት ለማፋጠን ያለመ የኒውክሌር ኤነርጂ ለመገንባት እንቅስቃሴ ላይ እንደምትገኝ ነው መረጃዎች የሚያሳዩት። የኒውክሌር ሀይልን በስፋት ከሚጠቀሙ ሀገራት መካከል ቀደም ሲል የጠቀስኳቸው ናቸው። አፍሪካ እንደ ሀጉር ስናነሳ በጣም ዝቅተኛ የሆነ የኒውክሌር ኢነርጂ የምትጠቀመ ሀጉር ሆና ነው የምናገኛት። ለአብነት በቀዳሚነት የሚነሱት ደቡብ አፍሪካና ግብፅ የኒውክሌር ኤነርጂን የሚጠቀሙ የአፍሪካ ሀገር ናቸው ማለት ነው። ከዛ ባለፈ የሚኖረው ጠቀሜታ ምንድን ነው? በተለይ የኒውክሌር ኢነርጂን ከጦሩ መሳሪያ ማምረቻነት ባለፈ ለሰላማዊ መንገድ መጠቀም የሚኖሩ ጠቀሜታዎች ምንድን ናቸው የሚለውን ስናይ በተለይ የካርቦን ልቀትን ይቀንሳል። ሀያ በመቶ የሚሆነውን የካርቦን ልቀት ወይም ደግሞ በካይ ጋዝ ይቀንስልናል ማለት ነው። የተረጋጋና ዘላቂ የሆነ ኤሌክትሪክ ኃይል ለመገንባት አስተዋጽኦ ከፍተኛ ነው ማለት ነው። ከፍተኛ የሆነ የኃይል አቅርቦት በሀገራት ከፍተኛ የሆነ የኃይል አቅርቦት እንዲኖር ያደርጋል። ለከፍተኛ ኢንዱስትሪዎች በቂ የኃይል አቅርቦት እንደምታስታውሰው ኢትዮጵያ ውስጥ በርካታ ኢንዱስትሪዎች አሉ። ነገር ግን በቂ የሆነ የኃይል አቅርቦት ችግር ይስተዋልባቸዋል። በቅርቡ እንደ ሀገር ታላቁ የኢትዮጵያ ሕዳሴ ግድብ መጠናቀቁን እናስታውሳለን። ይህን ተከትሎ በጉባ ሰማይ ስር የተበሰሩ አንደኛው የኒውክሌር ኢነርጂን ማብላላት የሚያስችል እንቅስቃሴ መጀመሯ ነው። ይህ ደግሞ በተለይ በሀገሪቱ ያለውን የኤሌክትሪክ ፓወር ወደ ኒውክሌር ለመቀየር የሚያስችል ነው ማለት ነው። ከዛ ባለፈ ለቴክኖሎጂና ለዳታ ሴንተር ግንባታነት ፋይዳው የጎላ ነው። ለስራ እድል ፈጠራም እንዲሁም ብሔራዊ የኃይል አቅርቦት ጥገኝነት ለማስቀረት ሀገራት በተለይ በራሳቸው አቅም የኃይል አቅርቦታቸውን ለማሟላት ያስችላቸዋል። አረንጓዴ ልማትን እንዲሁም ደግሞ ንጹሕ የአየር ወይም ደግሞ የአየር ንብረት ለውጥን ለመከላከልም ፋይዳ የጎላ እንደሆነ ነው የሚታወሰው። ኢትዮጵያ እንግዲህ በቅርቡ ከሩሲያ ጋር የኒውክሌር ስምምነት ፈጽማለች። ይህ ደግሞ በተለይ ኢትዮጵያ አሁን ላይ ያላትን የኢኮኖሚ እድገቷን የሚመጥን እድገት ለማስመዝገብ ይህ ወሳኝ ምዕራፍ ተደርጎ ነው የሚወሰደው። የተለያዩ ኢንፍራስትራክቸሮችን ለመገንባት ከሩሲያ ጋር ስምምነቶችን አድርጋለች። ይህ መሆኑ በተለይ ደግሞ በሃይድሮ ፓወር ላይ ጥገኛ የነበረውን የኤሌክትሪክ ፓወሯን ወደ ኒውክሌር ኤነርጂ ለመቀየር የሚያስችላት ነው የሚሆነው ማለት ነው። በርካታ ጠቀሜቶች አሉት። ለኢንዱስትሪዎች፣ ለፋብሪካዎች እንዲሁም ደግሞ ለሕክምናው ዘርፍ አስተዋጽኦ ጉልህ ነው ማለት ነው። ስለዚህ ኢትዮጵያ በቀጣይ የኒውክሌር ኤጀንሲ ማቋቋም ወደ ስራ ገብታለች። ምናልባት ተግባራዊ ሲሆን የኢትዮጵያን እድገት የሚያፋጥን ጂኦፖለቲካና ዲፕሎማሲያዊ አቅሟንም የሚያሳድግ ነው ተብሎ ነው የሚታሰበው። ሶሊያና ለሰዓቱ ያሉ መረጃዎች ካለን ሰዓት አንጻር ኒን ይመስላሉ። ይበል የሚያሰኝ ነው። አመሰግናለሁ ካስሽ፣ ለመረጃችሁ እዚሁ የአጀንዳ ጉዳያችን ላይ ነው ቆይታ የምናደርገው ተመልካቾቻችን። በኢትዮጵያ ታላቁ የህዳሴ ግድብ መጠናቀቅን ተከትሎ በጉባ ከተበሰሩ ታላላቅ የልማት ፕሮጀክቶች መካከል የኒኩሌር ኃይል ማመንጫ ፕሮጀክት አንዱ ነው። በቅርቡ የተቋቋመው የኢትዮጵያ የኒኩሌር ኃይል ኮሚሽንም የኒኩሌር መርሃ ግብሩን ለማስቀጠል የሚያስችሉ የቅድመ ዝግጅት ስራዎች እየተከናወኑ መሆናቸውን አስታውቋል። የኒውክሌር ተመራማሪዎች እንደሚናገሩት ደግሞ የኢትዮጵያ የኒውክሌር ኃይል ማመንጫ ውጥን ሲሳካ በሀገሪቱ ምጣኔ ሀብት እድገት ላይ የሚጫወተው ሚና ከፍተኛ ነው ይላሉ። ጉዳዩን እንግዲህ ዘላል ማስፋው በትንታኔ ተመልክቶታል። ተከታትለን መለስ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት በሚለው መጽሐፋቸው በተለዋጭ ከባቢ ውስጥ ሀገራችን ዓለም ከደረሰበት የለውጥና የእድገት ደረጃ አንጻር ሲታይ ብዙ ሩቅ ናት ሲሉ አስፍረዋል። ለዚህም ጠቅላይ ሚኒስትሩ ምርቶችና አገልግሎቶች ከሰው ኃይል ጥገኝነት ያልተላቀቁ መሆናቸውን በማሳያነት ያነሳሉ። ለሀገራችን ኢኮኖሚ ትልቅ ድርሻ የሚይዘው ግብርና እንኳን ከከብቶች ትከሻና ከመፈር ቀንበር አልተላቀቀም። እጅግ ሲበዛም ከዝናብ ላይ ጥገኛ ነው። የበለጸገው ዓለም ከብዙ ዓመታት በፊት የተወን የአመራረ ዘዴ የሚከተል ነው በማለት እነዚህንና ሌሎች ከቴክኖሎጂ ወደ ኋላ የቀረንባቸውን ጉዳዮች በማንሳት የቴክኖሎጂ ፈጠራን ካለን ሀብት ጋር በማስተሳሰር የኢንዱስትሪ አብዮቶችን መቀላቀል እንደሚገባም በመፍትሄነት አስቀምጠዋል።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 ኢትዮጵያም የኒውክሌር መርሃ ግብሯን ለማሳካት በመስከረም ወር 2018 ዓ ም ከሩሲያ ጋር ስምምነት መፈራረሟ የሚታወስ ነው። በዚሁ መርሃ ግብር የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ የኒውክሌር ኃይል ትልቅ ትርጉም አለው ብለዋል። ጠቅላይ ሚኒስትሩ ከኃይል አቅርቦት በተጨማሪ ለጤና ለግብርናና ና የእውቀት ሽግግርን ለማምጣት ፋይዳው ከፍተኛ ስለመሆኑም አንስተው ነበር። የኒውክሌር ኃይል ለእኛ ለኢትዮጵያውያን ከኃይል አቅርቦት በላይ ነው። ለዚህም ኒውክሌር ኃይል ለተማሪዎች የእውቀት ምንጭ፣ ለሕሙማን የፈውስ መንገድ፣ ለአርሶ አደሩም የግብርና ስራውን የሚያቀላጥፍ ጥሩ ዕቃዎችን የምናቀርብበት ነው። በአጠቃላይ የኢትዮጵያን አቅም ለማሳወቅና ዘላቂ እድገትን ለማረጋገጥ የሚያግዝ ነው። ሎንግ ተርም ዴቨሎፕመንት ኢትዮጵያ የኒውክሌር ኃይል ማመንጫ ወጥኗን ከግብ ለማድረስም የሚኒስትሮች ምክር ቤት የኢትዮጵያን የኒውክሌር ኃይል ኮሚሽን በአዋጅ አቋቁሞ ወደ ስራ ማስገባቱ የሚታወስ ነው። ከሰሞኑም የኢትዮጵያ የኒውክሌር ኃይል ኮሚሽን ምክትል ኮሚሽነር አብዱራዛቅ ዑመር ከቢሲ ጋር በነበራቸው ቆይታ የኒውክሌር መርሃ ግብሩን ለማስቀጠል የሚያስችሉ የቅድመ ዝግጅት ስራዎች እየተከናወኑ መሆናቸውን አንስተዋል። የኒውክሌር ቴክኖሎጂ በደሴት የሚከናወን አይደለም። በርካታ ባለድርሻ አካላት የሚሳተፉበት ነው። የቴክኖሎጂውን ሀገር በቀል ወደሚሆንበት ደረጃ ለማሸጋገር በጋራና በትብብር ልክ ሀገር እየተከተለው ባለው የመደመር መንገድ ተባብሮት ኢነርጂ ፈጥሮ መስራትን ይጠይቃል። ዋና ዋናዎቹ ባለድርሻ አካላትን ከዓለም አቶሚክ ኤነርጂ ኤጀንሲ ጋር በመተባበር ስልጠናና የግንዛቤ ፈጠራ ፕሮግራም እናካሄዳለን ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ስለምታከናውነው የኒውክሌር መርሃ ግብር ዓላማና ግብ ሲያብራሩም መርሃ ግብሩ ግልጽና ዓለም አቀፍ መስፈርቶችን ባሟላ መንገድ የሚከናወን መሆኑን በመርሃ ግብሩ ሂደት ዙሪያ ላይ ከሩሲያ ፌዴሬሽን ጋር በነበራቸው ውይይት አስገንዝበዋል። አወር ጎል ኢስ ክሊር የእኛ ዓላማ ግልጽ ነው። የኒውክሌር መርሃ ግብራችን ደህንነቱ የተረጋገጠና ምሳሌ የሚሆን ነው። መርሃ ግብሩ ዓለም አቀፍ መስፈርቶችን ያሟላም ነው። የምንገነባው የኒውክሌር ቴክኖሎጂ ለቀጣይ ትውልድ የሚያገለግል ፣ ልማታችን ወደፊት የምናራምድበት ሉዓላዊ ክብራችንን የምናጠናክርበት ነው ስታንዳርድስ የኒውክሌር ተመራማሪ ባለሙያዎች እንደሚሉት ደግሞ የኢትዮጵያ የኒውክሌር ኃይል ማመንጫ ወጥን ሲሳካ ግብርናውን በማገዝ ምርታማነትን ለማሳደግና ዜጎች በሀገር ውስጥ የማይገኙ ሕክምናዎች እንዲያገኙ የሚያስችል ቴክኖሎጂ መሆኑን ያነሳሉ። በሽታን መቋቋም የሚችሉ ድርቅን መቋቋም የሚችሉ እጽዋትን የማውጣቱን ስራ በሰፊው ልንሰራበት እንችላለን። እጽዋትን የእንስሳትን ፕሮዳክቲቪቲ ማሻሻል የሚችል ቴክኖሎጂ ስለሆነ ይሄኛው በጣም የተሻለ ቴክኖሎጂ ነው። ታካሚዎቻችን ይህንን ሕክምና ለማግኘት እዚህ አቬለብል ስላልሆነ ውጭ ሀገር የሚሄዱትን የሚንከራተቱትን ይቀንስልናል። ሌላኛው ግን በጣም ኢምፖርታንት ነው ብዬ የማስበው ኒውክሌር ሪሰርች ሪያክተር ምስራቅ አፍሪካ ላይ በአጠቃላይ የለም። ስለዚህ ከኛ አልፈን ለሌሎቹም ሆርን ኦፍ አፍሪካ ላይ ላሉ ሀገሮች ከዛም ባለፈ ላሉ ሀገሮች የሚተርፍ ጥሩ ነገር ይኖራል ብዬ አስባለሁ። ደቡብ አፍሪካ በአፍሪካ ብቸኛው የኒውክሌር ኃይል ባለቤት ስትሆን፣ ኢትዮጵያም የዚሁ ኃይል ባለቤት ለመሆን እየሰራች መሆኑ ይታወቃል። የኒውክሌር ቴክኖሎጂ ከኤሌክትሪክ ኃይል ማመንጫነት ባለፈ ሕክምናና ግብርናን ጨምሮ ለተለያዩ አገልግሎቶች እንደሚውል በባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የኬሚካል ምህንድስና ተባባሪ ፕሮፌሰር ዶክተር ዜና ማርቆስ ባንቴ ተናገሩ። በዘርፉ የሰለጠነ የሰው ኃይል ለማፍራት ትኩረት ተሰጥቶት እየተሰራ ስለመሆኑም ገልጸዋል። ተጨማሪውን ከአክሊሉ ምንተስነት እንከታተል። አመሰግናለሁ። ዶክተር ዜና ማርቆስ ባንቲ፣ የኬሚካል ምህንድስና ተባባሪ ፕሮፌሰር እና በባህር ዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት የድህረ ምረቃ ትምህርት ቤት ዲን፣ በቅድሚያ ለቃለ መጠይቁ ፍቃደኛ ስለሆኑ እጅግ አድርገን ነው የምናመሰግነው። እኔም አመሰግናለሁ። ዛሬ እንግዲህ የኒውክሌር ቴክኖሎጂ ምን ማለት ነው፣ እንዴት ይገለጻል? በሚለው መጀመር እንችላለን። ኒውክሌር ቴክኖሎጂ ማለት ከኒውክለስ የሚገኘውን የምህንድስና ጥበቦችን በመጠቀም እነዚህን ኮምፖነንቶች ለተለያየ አገልግሎት ማዋል ማለት ነው። ለኢንዱስትሪ ግብአቶች፣ ለኮመርሻል አፕሊኬሽን ወይም ለኮመርሻል ለሆኑ አገልግሎቶች ልንጠቀምበት እንችላለን ማለት ነው። በሕክምናው ዘርፍ ጨረርን በመጠቀም ከፍተኛ የሆነ የህክምና ለውጥን ማምጣት ይቻላል ማለት ነው። ከዛም ባሻገር በተጓዳኝ ሌሎች ሴክተሮች ላይ ለምሳሌ ግብርናው ላይ ምርታማነትን በመጨመር ታዋሲያን ወይም በሽታ አምጪ ነገሮችን በመቀነስ በማጥፋት በኩል ከፍተኛ የሆነ ምርታማነት መጨመር ማምጣት ይቻላል። ከዚህም ባሻገር ደግሞ በኢንዱስትሪ ላይ የኢንዱስትሪ ምርቶችን በመጨመር ከውሃ ጋር የተገናኙ ነገሮችን በከፍተኛ ሁኔታ ለውጥ የሚያመጣ ቴክኖሎጂ ነው። አካባቢ ጥበቃ ላይ ከፍተኛ ትግበራ ይካሄድበታል። ኢትዮጵያ የኒውክሌር ቴክኖሎጂን ለተጨማሪ የኃይል ምንጭነት ለመጠቀም አስባ ስምምነቶችም እየተደረጉ እያየን ነውና፣ እንደው ለኢትዮጵያ በአማራጭ የኃይል ዘርፍ የሚያመጣው አስተዋጽኦ ምንድን ነው? ምን ያስገኝልናል ብሎ ያስባል? ሌሎች ሀገሮች እጅግ በጣም ተጠቅመውበት አድገዋል። ኢትዮጵያም ለማደግ ይህን ቴክኖሎጂ መጠቀም ያስፈልጋታል። ለዛ ደግሞ በተለያዩ ሴክተሮች ማሰብ በኢነርጃም በኃይል አማራጭነት ብቻ ሳይሆን በሌሎች ሴክተሮችም ሰፋ ብሎ ጠለቅ ብሎ መግባት ይጠይቃል። ቴክኖሎጂውን ለመጠቀም እንግዲህ የሰለጠነ የሰው ኃይል በእጅጉ ያስፈልጋል። በተለይ በስፋት ወደ ቴክኖሎጂ የምንገባ ከሆነ ከዚህ አኳያ የትምህርት ተቋማት ምንድነው ነው የሚጠበቅባቸው? እንደ ባህር ዳር ዩኒቨርሲቲ በሁለተኛ ዲግሪ በኒውክሌር ምህንድስና ወይም ደግሞ ኒውክሌር ኢንጂነሪንግ ላይ በሁለተኛ ዲግሪ በ2015 ዓ ም እንደ ፈረንጆቹ በ2022 የሁለተኛ ዲግሪ መስጠት ጀምረናል ማሰልጠን ጀምረናል ማለት ነው። ተማሪዎችን ተቀብለን በዚህ አመት ምናልባት የሚመረቁ ተማሪዎች ይኖሩናል በሁለተኛ ዲግሪ ለመጀመሪያ ጊዜ ማለት ነው። አሁን ይሄ ኒውክሌር ቴክኖሎጂ ወደ ሀገራችን መምጣትና እንዳሉት፣ ቀደም ሲል ትንንሽ ዘርፎች ላይ ስንሰራበት ነበር። አሁን በስፋት መንግስት ፖሊሲውን ቀርጾ ወደዛም መግባቱ ምን አይነት አስተዋጽኦ ነው ያለው? ኢትዮጵያ የምትጠቀመው በአብዛኛው ምናልባትም ከዘጠና ፐርሰንት በላይ የሃይድሮ ፓወር ከውሃ የሚገኝ የሀይል አማራጭ ነው። ይሄ የሀይል አማራጭ ንጹ ነው፣ ክሊን ኢነርጂ የሚባል ነው። ነገር ግን ደግሞ ስናየው በአብዛኛው አመቱ ሙሉ በከፍተኛ በሚጠበቀው አቅሙ የሚሰራ የሀይል አማራጭ አይደለም። ለምሳሌ የውሃ አማራጭ በአብዛኛው 65 ፐርሰንት አካባቢ ከሚገኘው ከሚችለው አቅም በላይ አንጻር ሲታይ በዛ መልኩ ሊሰራ ይችላል። የኒውክሌር ቴክኖሎጂ ግን ከ80 ከ90 ፐርሰንት ኤፊሽንሲ መስራት ይችላል አመቱ ሙሉ። ስለዚህ አንደኛ ንጹህ ክሊን ኢነርጂ አማራጭ ነው፣ ሁለተኛ ሰስቴናብል የሆነ ቀጣይነት ያለው አስተማማኝ የሆነ የኃይል አማራጭነትን ማቅረብ ይቻላል ለሀገር ይሄ ደግሞ ኢንዱስትሪውን በመደገፍ ኮመርሻል አገልግሎቶችን በመደገፍ ከዛም ባሻገር ሌሎች ግብርናውን በመደገፍ የኢሪጌሽን ፋሲሊቴት በማድረግ ከፍተኛ አስተዋጽኦ ይኖረዋል ማለት ነው። ኒውክሌር ቴክኖሎጂን በኢትዮጵያ ማጎልበት የቅንጦት ሳይሆን አገር እንደ ሀገር ለማድረግ ትኩረት ሰጥቶ መስራት የሚጠበቅበት የቴክኖሎጂ ዘርፍ ነው ማለት ነው። አመሰግናለሁ። ዶክተር ዜና ማርቆስ ፓንቴ የኬሚካል ምህንድስና ተባባሪ ፕሮፌሰር ና በባህርዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት የድኅረ ምረቃ ትምህርት ቤት ዲን ለነበረን ቆይታ እጅግ አድርጌ ነው ማመሰግን። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልን።